አምስት ነጥብ ሁለት ነጥቦች፣ ቀጥታ መስመሮች እና ጠለሎች የሚል ነገር አለ። በዚህ ምዕራፍ ላይ ያው ስለ ነጥቦች፣ ስለ ቀጥታ መስመሮች እና ስለ ጠለሎች እናያለን በዚህኛው ንዑስ ምዕራፍ ላይ። ከዚህ በፊት ሁለተኛና ሶስተኛ ክፍል ሂሳብ ለምሳሌ ስለ ነጥብ፣ ቀጥታ መስመር፣ ጨረር፣ ውስን ቀጥታ መስመር፣ አንግል የመሳሰሉትን ተምራቸዋል እንዲሁም ስለ ጠለል እና ስለ ጠለል፣ ስለ ጎነ ሶስት ምስሎች፣ ጎነ አራት ምስሎች፣ ስለ ክብ የተወሰነ ነገር ተምራችኋል። በዚህ ንዑስ ምዕራፍ ደግሞ ስለ ነጥቦች፣ የቀጥታ መስመሮች እና ስለ ጠለሎች ተጨማሪ ነገር ነው የምትማሩት። የጠለል ምስሎች በምንልበት ጊዜ የጠለል ምስሎች የሚባሉት ምን አይነት ምስሎች ናቸው? ባለ ሁለት ተለኪ የጂኦሜትር ምስሎች ናቸው። እነዚህ የጠለል ምስሎች ማለት ባለ ሁለት ተለኪ የጂኦሜትሪ ምስሎች ናቸው። ይሄ ማለት የጠለል ምስሎች ርዝመትና ወርድ ሲኖራቸው ከፍታ ግን የላቸውም። ስለዚህ ባለ ሁለት ተለኪ በምንልበት ጊዜ ምን ማለት ነው? ለምሳሌ እዚህ ጋር ይሄኛው ጎን አራት ምስል አለ። ይሄኛውን ጎን አራት ምስል በምንለካበት ጊዜ ሁለቱን ጎን ብቻ ነው መለካት የምንችለው ማለት ነው። ምንና ምን ምን? ርዝመቱንና ወርዱን ብቻ ስለዚህ የጠለል ምስሎች በምንልበት ጊዜ ባለ ሁለት ተለኪ የጂኦሜትር ምስሎች ናቸው እና እነዚህ ነገሮች ርዝመትና ወርድ ያላቸው ናቸው። የጠለል ምስሎች የሚባሉ ርዝመትና ወርድ ያላቸው ከፍታ ግን የሌላቸው ናቸው ማለት ነው። ከፍታ ግን የሌላቸው ናቸው። ይሄ ማለት ለምሳሌ የሆነ መጽሐፍ የሆነ መጽሐፍ ስታዩ የሆነ መጽሐፍ በምታዩበት ጊዜ ይሄ መጽሐፍ ባለ ሶስት ተለኪ ነው ማለት። እንዲሁ እዚህ በስዕል ያለው መጽሐፍ ሳይሆን ትክክለኛው መጽሐፍ በምታዩበት ጊዜ ባለ ሶስት ተለኪ ነው ማለት። ስታዩት ምን አለው? ርዝመት አለው፣ ወርድ አለው፣ ሌላ ደግሞ ከፍታ ያለው የሆነ ሄት ከፍታ ያለው ማለት ነው። እና እንደዚህ አይነት ነገሮች ባለ ሶስት ተለኪ ናቸው። ግን የጠለል ምስሎች በሚሆንበት ጊዜ የመጽሐፉን ጫፍ ብቻ ነው የምታዩት፣ ወይም ደግሞ የመጽሐፉን ሽፋን የመጽሐፉን ሽፋን ብትወስዱ የመጽሐፉን ሽፋን ከላይ ያለችውን ብቻ ብትወስዱ ይሄ ምን መሆን ይችላል? የጠለል ምስል መሆን ይችላል። ምክንያቱም ሁለት ሁለት ጎን ብቻ ነው የምትለኩት ምን እና ምን ርዝመቱንና ወርዱን ብቻ ነው ማለት ነው የምትለኩት፣ ርዝመቱንና ወርዱን ነው የምትለኩት። መጽሐፉን ራሱን በምታዩበት ጊዜ ግን ሶስት ነገሮች ነው የምትለኩት። ርዝመቱን ርዝመቱን ትለካላችሁ ርዝመቱን ትለካላችሁ፣ እንደገና ደግሞ ወርዱን ትለካላችሁ። ሌላ ደግሞ ከፍታ ከፍታ አለው ማለት ነው። የራሱ መጽሐፉ ከፍታ አለው ሶስተኛው ሳይድ ሶስተኛው ጎን አለና፣ ልክ እንደ መጽሐፍ አይነት ያሉ ነገሮች እነዚህ ባለሶስት ተለኪ ናቸው። ግን የመጽሐፉን ሽፋን ስትወስዱ ሽፋኑን ስታዩ ግን ባለሁለት ተለኪ ናቸው። ርዝመት እና ወርዳቸውን የምትለኩት ከፍታ የላቸውም ማለት ነው እና እነዚህ የጠለል ምስሎች የሚባሉት፣ ምሳሌ ጎነ ሶስት ምስሎች፣ ጎነ አራቶች እና ክቦች የጠለል ምስሎች ናቸው ማለት ነው። እነዚህ ጎነ ሶስቶች የምንላቸው እንደዚህ አይነት ሶስት ጎን ያለው ማለት ነው። ጎነ አራቶች የምንላቸው ደግሞ ባለ አራት ጎን የሆኑ እንደ ሪክታንግል ያሉት፣ እንደ ካሬ ያሉት፣ ፓራሌሎግራም የመሳሰሉት እነዚህ የጠለል ምስሎች ናቸው። ክብ ክብን በምታዩበት ጊዜ ክብ በምታዩ ክብ ነገር ራሱ ምንድን ነው? የጠለል ምስል ነው ማለት ነው። መልመጃ አምስት ለ ላይ አንደኛ የሚከተሉትን እውነት ወይም ሀሰት በማለት መልሱ ይላል። ሀሊቷ ላይ የጠረጴዛ የላይኛው ወለል ክፍል የጠለል ምስል ነው። ለምሳሌ የሆነ ጠረጴዛ ስታዩ ብዙ አይነት ቅርጽ ሊኖር ይችላል። እንደዚህ ሪክታንግል የሆነ ባለ አራት ጎን የሆነ ጠረጴዛ ሊሆን ይችላል፣ ክብ የሆነ ጠረጴዛ ሊሆን ይችላል። ግን የላይኛውን ክፍል ብቻ ስታዩት፣ የላይኛውን ወለሉን ብቻ ስታዩት ያለው ምስል ምን ምን ይባላል? የጠለል ምስል ይባላል ይላል። ስለዚህ ይሄ የምንድነው እውነት ነው ማለት ነው። የላይኛው ክፍል ብቻ ጠረጴዛው ራሱ ሳይሆን የጠረጴዛው የላይኛው ወለል የምን ምስል ኤግዛምፕል ምሳሌ ሊሆን ይችላል። የጠለል ምስል ምሳሌ ሊሆን ይችላል። ስለዚህ እውነት ነው፣ የመጀመሪያው። ሁለተኛው ደግሞ ትራፒዚ የምንላቸው ትራፒዚም የምንላቸው ትራፒዚም የሚባሉት የጠለል ምስል ናቸው። ይህኛውም እውነት ነው። ይህኛው ትራፒዚም የሚባሉት ባለ አራት ጎን ምስል ነው ማለት ነው። ባለ አራት ጎን ምስል ነው፣ ስለዚህ እውነት ነው። ጣውላ የጠለል ምስል ነው። ጣውላ ራሱን እንደምሳሌ ብትወስዱ ጣውላ ራሱን የጠለል ምስል መሆን አይችልም። ምክንያቱም ሶስት ሳይድ ወይም ደግሞ ሶስት ምን አለው? ሶስት ተለኪ አለው። ሶስት ተለኪ ነው ያለው። ርዝመት አለው፣ ወርድ አለው፣ እንደገና ደግሞ ከፍታም አለው ማለት ነው። የጣውላው የላይኛው የወለል ክፍል የላይኛው ክፍል ቢሆን የጠለል ምስል ሊሆን ይችላል። ግን ጣውላ ራሱን ብንወስድ ግን ባለሶስት ተለኪ ነው። ስለዚህ የጠለል ምስል ማለት አንችልም። ባለሶስት ተለኪ ምስሎች የጠጠር ምስሎች ናቸው የሚባሉ ጠጣር ምስሎች ናቸው የሚባሉት መለ ያለው የመጽሐፍ ሽፋን የላይኛው ክፍል የመጽሐፍ ሽፋን የጠለል ምስል አይደለም። ይህ ሀሰት ነው ማለት ነው። የላይኛውን የመጽፉን መጽፉ ራሱ ብቻ ቢሆን መጽፉ ራሱ ቢሆን የጠለል ምስል አይሆንም። ግን የመጽፉ ሽፋን ከላይ ያለቸው አንዷ ፔጅ ከላይ ያላቸው አንዷ ፔጅ ምን ይሆናል? አንዷ ፔጅ የጠለል ምስል ሊሆን ይችላል። እዚህ ጋር ግን አይደለም ስለሚል ሐሰት ነው ማለት ነው። አንዳንድ የጠለል ምስሎች ርዝመት፣ ወርድ እና ከፍታ ሊኖራቸው ይችላል። ይህ ምንድን ነው? ያው የጠለል ምስል ከተባለ የጠለል ምስሎች ርዝመትና ወርድ ብቻ ነው ያላቸው ከፍታ የላቸውም። ከፍታ ካለው የጠለል ምስል ሳይሆን ጠጣር ምስል ነው የሚባለው። ስለዚህ አንዳንድ የጠለል ምስሎች ርዝመት፣ ወርድ፣ ከፍታ ሊኖራቸው ይችላል የሚለው ይሄ ሐሰት ነው ማለት ነው። ሁለተኛ ጥያቄ ያው በራሳችሁ ሞክሩት። በአካባቢያችሁ ውስጥ የጠለል ምስልን የሚወክሉ አምስት ስሞችን ዘርዝሩ ይላል። ያው የተለያዩ ነገሮችን በማየት መመለስ ትችላላችሁ። በነጥቦች መስመሮች እና ጠለሎች መካከል ያለውን ዝምድና እናያለን። ነጥብ በምንልበት ጊዜ ያው እንደዚህ አይነት ፖይንት ነው የምታገኙት። ፖይንት ላይ እዚህ ጋር ያለው ነጥብ እንደዚህ አይነት ነገሮች ናቸው። እናም በመስመሮች እና በጠለሎች መካከል ያለውን ዝምድና እናያለን። መስመሮች በምንልበት ጊዜ የጨረር መስመር ሊሆን ይችላል፣ ቀጥታ መስመር ሊሆን ይችላል፣ ውስን መስመር ሊሆን ይችላል። ጠለሎች በምንልበት ጊዜ ደግሞ ክብ ሊሆን ይችላል፣ ባለ አራት ጎን ምስሎች ሊሆኑ ይችላሉ፣ ባለ ሶስት ጎን ምስሎች ሊሆኑ ይችላሉ ማለት ነው። እና በእነዚህ መካከል ያለውን ዝምድና እናያለን። በነጥቦችና በነጥቦችና በጠለል መካከል ያለውን ዝምድና ለመግለጽ ነጥቦችንና ነጥቦችንና ጠለሉን በማየት ነጥቡ በጠለሉ ላይ፣ ከጠለሉ በላይ፣ ከጠለሉ ጎን ወይም ከጠለሉ በታች በማለት ይገለጻል። ያው በነጥብና በጠለል መካከል ያለውን ዝምድና በምንገልጽበት ጊዜ ምንድን ነው፣ ነጥቡና ጠለሉ ያሉበትን ቦታ በማየት ወይም ደግሞ ነጥቦችንና ጠለሉን በማየት ነጥቡ ከጠለሉ በየትኛው አቅጣጫ ይገኛል የሚለውን እንሰራለን ማለት ነው። ነጥቡ በጠለሉ ላይ ነው ያለው ወይስ ከጠለሉ ከታች ነው ያለው ወይስ ከጠለሉ በጎን ነው ያለው የሚለውን እንገልጻለን ማለት ነው እና በዚህ መንገድ ዝምድናቸውን ማየት እንችላለን። እንዲሁም በቀጥታ መስመሮች እና በጠለል መካከል ያለውን ዝምድና ሲገለጽ በተመሳሳይ መንገድ ይገለጻል። ያው በቀጥታ መስመሮችና የሆነ ቀጥታ መስመርና ጠለል ቢሰጠን በሁለቱ መካከል ያለውን ዝምድና ለመግለጽ ምንድን ነው የምናደርገው? ያው ነጥቡና ጠለሉን መጀመሪያ እናያለን። ከዛ ቀጥታ መስመሩ ወይም ደግሞ መስመሩ ከጠለሉ በየትኛው አቅጣጫ ነው የሚገኘው? ከጎን ነው የሚገኘው፣ ከታች ነው የሚገኘው፣ ከላይ ነው የሚገኘው የሚለውን ነገር በመግለጽ ዝምድናቸውን መግለጽ እንችላለን ማለት ነው። ለምሳሌ እዚህ ጋር ከዚህ በታች ያለውን ምስል ተመልከቱ ይላል። እዚህ ጋር ያለውን እዚህ ጋር ያለውን ምስል ስናይ ነጥብ አለን፣ ነጥብ ቀ አለን። ሌላ ደግሞ መስመር ሰሸ እናገኛለን፣ ቀጥታ መስመር። ሌላ ደግሞ የጠለል ምስል እናገኛለን፣ ባለ አራት ጎን የሆነ እና ዝምድናቸውን ለመግለጽ ነጥብ ቀ ነጥብ ቀን ከጠለል ጋር ያለውን ዝምድና በምንገልጽበት ጊዜ፣ ይሄኛውን ጠለል ስም በምንሰጥበት ጊዜ፣ እዚህ ጋር ያሉትን ፊደሎች በመጠቀም ነው የምንገልጸው። ለምሳሌ እዚህ ጋ ይሄኛውን ጠለል በምንገልጽበት ጊዜ ሀ ለ መ ሰ ማለት እንችላለን። እንደዚህ በቅደም ተከተል ነው በሀ ጀምረን ሀ ለ መ ሰ ማለት እንችላለን። ወይም ደግሞ በዚህኛው አቅጣጫ የምንመጣ ከሆነ ሀ ሰ መ ለ ብለን መጥራት እንችላለን። አሁን እንደዚህ ሀ ሰ ካደረግን በኋላ ወደ ሰ ከመጣን በኋላ ምን ነው መጥራት ያለብን? ወደ ለ አይደለም የምንሄደው እንደዚህ ሀ ሰ ለ መ የሚሆን ከሆነ ይሄኛው ትክክለኛው አጠራር አይደለም ማለት ነው። ምንድነው የሚደረገው? እዚህ ጋር ባለው በእንትኖቹ ቅደም ተከተል መሰረት ነው፣ በፊደሎቹ ቅደም ተከተል መሰረት ነው። በሀ ጀምሬ ወደዚህ ወደ ሰ ከመጣሁኝ ቀጥዬ ወደ መ ከዛ ወደ ለ ነው ማለት ነው መሄድ ያለብኝ። ወይም ደግሞ ለምሳሌ በለ ጀምሬ ወደ መ ከመጣሁኝ ቀጥዬ ሀንሳ የምጠራው ሰን ነው ማለት ነው፣ ከዛ ሀሌቷን። ስለዚህ በዚህ መንገድ መጥራት እንችላለን እና ሀ ለ መሰ የሚባል የጠለል ምስል አለን። ነጥብ ቀ አለን። የዚህን የነጥብና የጠለሉን ግንኙነት ወይም ዝምድና እንዴት ነው የምንረዳው? ጠለሉ ያለበትን ቦታና ነጥቡ ያለበትን ቦታ እናያለን እና ነጥቡ ከ ከጠለሉ ጋር ስናነጻጽረው የቱ ጋር ነው ያለው? እዚህ ከጠለሉ በታች ነው ማለት ነው። ነጥብ ቀ ከጠለሉ በታች ነው ያለው። ስለዚህ ዝምድናውን ስንገልጽ እንዴት ነው ነጥብ ቀ ከጠለሉ ከጠለል ሀለመሰ መሰ በታች ነው ብለን እንገልጻለን። ሌላኛው ደግሞ ሌላው ደግሞ መስመር ሰሸ አለን። ይሄኛውን ሰሸ ከዚህኛው ከጠለል ጋር ስናነጻጽር በየትኛው በኩል ነው የተቀመጠው? ወይም ከጎን ነው ያለው። ስለዚህ ቀጥታ መስመር ሰሸ ከጠለል ሀለመሰ መሰ ጎን እናገኛለን ማለት ነው። ስለዚህ ከጎን እና በዚህ መንገድ ዝምድናቸውን መግለጽ እንችላለን። መልመጃ አምስት ሀን በምናይበት ጊዜ ከዚህ በታች የተመለከተው ምስል ተመልከቱ ተመልከቱና ቀጥሎ የቀረቡትን ጥያቄዎች መልሱ ይላል። እና እዚህ ጋር በዚህ ምስል ላይ ያው ነጥቦች አሉ። ከእዚህ ጋር ደግሞ ፈ አለን ፈ ነጥብ አለን መ ነጥብ አለን ሌላ ደግሞ ውስን ቀጥታ መስመር ሸቀ አለን። እንደገና ውስን ቀጥታ መስመር እዚህ ውስጥ ረሳ እናገኛለን ወይ ነጥብ እናገኛለን። እንደገና ደግሞ እዚህ ጋር የጠለል ምስሉን እናገኛለን። እናም በተጠየቅነው ጥያቄ መሰረት እንመልሳለን። አሌቷ ላይ ነጥብ ወ፣ ነጥብ ወ ማለት የቱ ጋር ነው ያለው? እዚህ ጋር ነው የምናገኘው ነጥብ ወ። ነጥብ ወ ከጠለል ተቸነፈ ያው፣ ተ ቸ ነ ፈ በዚህ መንገድ ነው የተጠራው። በውስጥ ወይስ በውጪ በኩል ይገኛል? ስለዚህ ሁለቱንም እናያለን የጠለል ምስሉን እናያለን መጀመሪያ ላይ ከዛ ነጥቡ ያለበትን ቦታ እናያለን ወዚህ ጋር ነው ያለው እናም የተጠየቅነው በውስጥ ነው ወይስ በውጭ ነው ያለው ነጥቡ ከውስጥ ነው ያለው ስለዚህ በውስጥ ብለን እንመልሳለን ማለት ነው ውስን ቀጥታ መስመር ረሰ ረሰ የቱ ጋር ነው እዚህ ጋር ነው ያለው ረሰ ከጠለል ተቸነፈ ላይ ይገኛል ወይስ አይገኝም እዚህ ይሄኛው ውስን ቀጥታ መስመር ይሄኛው ውስን የሆነ ቀጥታ መስመር የቱ ጋር ነው ማለት ነው ያለው? እዚህኛው በጠለሉ ውስጥ ነው ማለት ነው፣ ወይም ደግሞ በጠለሉ ላይ ማለት እንችላለን። ስለዚህ ከጠለሉ ላይ እናገኛለን ማለት ነው። ነጥብ መ ነጥብ መ ማለት እዚህ ጋር ያለው ነው። ከጠለል ተቸነፈ በቀኝ ወይስ በግራ በኩል ይገኛል? እንግዲህ ጠለሉ ይሄኛው ጠለል ነው። ከዚህኛው ጠለል ከዚህኛው ጠለል እዚህ ጋር ነው የምናገኘው መ እና በቀኝ ነው ወይስ በግራ ነው የሚለውን ስናይ ያው ከዚህኛው ጠለል በዚህኛው በኩል የሚገኙ ነገሮች ምንድን ናቸው? በግራ በኩል ነው ማለት ነው የሚኖሩት። ይህኛው በግራ በኩል ነው ለዚህኛው ጠለል መ በግራ በኩል ነው የሚገኘው። ስለዚህ በቀኝ ነው ወይስ በግራ ለሚለው በግራ በኩል ነው ማለት ነው መ የሚገኘው። ነጥብ ከ ከጠለል ተቸነፈ በቀኝ ወይስ በግራ በኩል ይገኛል? ያው ይሄኛውንም በምናይበት ጊዜ ለዚህኛው ጠለል እዚህ ጋር ላ አሁን እዚህ ጋር ቀኝና ግራ በምንልበት ጊዜ ለእኛ ቀኝ ወይም ግራ በሆነበት በኩል ሳይሆን የምናየው ለዚህኛው ለምስሉ ቀኝና ግራ በሆነበት መንገድ ነው ማለት ነው የምናየው። አሁን እዚህ ጋር ነጥብ መ ለእኛ በየትኛው በኩል ነው ያለው? በቀኝ ነው። ከእኛ እንግል ስናይ ከእኛ እንግል ስናይ በቀኝ ነው የምናገኘው። ነገር ግን ለዚህኛው ምስል በየት ነው የሚሆነው ማለት ነው? ለዚህኛው ምስል በግራ ነው ማለት ነው። ነጥብ መን በግራ ነው የምናገኘው። ነጥብ ከን ደግሞ ለዚህኛው ለእኛ ሲሆን በቀኝ በኩል በግራ በኩል ይሆናል። ለእኛ በሚሆንበት ጊዜ ልክ ለምሳሌ አሁን እኔ እንደዚህ እያስረዷችሁ ወይም ደግሞ ይሄኛው ምስል እንደዚህ ስታዩት ከን የምታዩት ልክ ቀኝ እጃችሁ ግራ እጃችሁ ባለበት ሳይድ ነው አይደል? ግራ እጃችሁ ባለበት ሳይድ ነው። ስለዚህ ለእናንተ ግራ ሊሆን ይችላል። ነገር ግን ለዚህኛው ምስል ምንድን ነው ይሄኛው፣ በኩል ቀኙ ነው ማለት ነው። ለዚህኛው ምስል ቀኝ ነው። ስለዚህ ለምስሉ ካለው አቅጣጫ መሰረት ነው የምታዩት ለእናንተ፣ ከእናንተ ባለው አቅጣጫ ሳይሆን ከምስሉ ባለው አቅጣጫ ነው። ስለዚህ ለምስሉ ያለው አቅጣጫ ደግሞ በየትኛው አቅጣጫ ነው? ከምስሉ በ በቀኝ በኩል ነው ማለት ነው የምናገኘው። ስለዚህ ነጥብ ከን በቀኝ እናገኛለን። ነጥብ መን ደግሞ በግራ እናገኛለን ማለት ነው።